ጊዜ በከባድ የጤና ችግር በሕክምና ላይ የቆዩት የ88 አዛውንቱ የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ማረፋቸውን ቫቲካን አሳወቀች። ወደ ጵጵስና መንበር ከመምጣታቸው በፊት ካርዲናል ጆርጅ ማሪዮ ቤርጌሊዮ በመባል የሚታወቁት የነበሩት ጳጳሱ ቀዳሚያቸው ፖፕ ቤንዴክት 16ኛ መንበራቸውን መልቀቃቸውን ተከትሎ ነበር በአውሮፓውያኑ መጋቢት 2013 የካቶሊክ ቤተ ክርስቲያንን እንዲመሩ የተመረጡት። ለመሆኑ አብረ ፍራንሲስ እንዴት ይታወሳሉ? በዚያው ቫቲካን በሚገኘውና የኢትዮጵያና የኤርትራውያን ጳጳሳዊ ኮሌጅ ተማሪ የሆኑት አባ እስራኤል ጎይቶምና አነጋግረናል። የሊቀ ጳጳሱ እልፈት ከተሰማ በኋላ ቫቲካን በምን ድባብ ላይ ትገኛለች በሚል ጥያቄ ጀምረናል። ሰዓት አቆጣጠር ከጠዋቱ አንድ ሰዓት ከሰላሳ አምስት ላይ ጀምሮ ማለት ነው። በዚህ የነበረውን ድባብና ሁኔታ የርዕሰ ሊቃነ ጳጳሳት ሕልፈት ከተነገረ በኋላ ከወትሮ ለየት ባለመልኩ ስራም ባይኖር ብዙ ሰዎችም በዚህ በቫቲካን ከተማ ውስጥ ባይገኙም ለጉብኝት ይመጡ የነበሩ ወደ ባዚሊካው ወደ ኩፖላ የወጡ ይጎበኙ የነበሩ እና አንዳንድ እንቅስቃሴዎችም የተገቱበት ነው እንደ አገርም እንደ አንድ እንደ ቫቲካን ሀገርም እንዲሁም ደግሞ እንደ አጠቃላይ እንደ ጣሊያን ግዛትም አንዳንድ ክንዋኔዎች ሁሉ የተገቱበት ሰዎችም ይህንን ሀሳብ ለመግለጽ ሀዘናቸውን እና ደግሞ ለእሳቸውንም ያላቸውን አክብሮትና ምስጋናን ለመግለጽ በሚል በርካቶች ናቸው። ወደ ከሰዓት አካባቢ ወደ ጴጥሮስ አደባባይ መጥቼ ነበር። ብዙዎች እየተሰበሰቡ ጸሎት እያደረጉ ያሉበት ሁኔታ ነው። በየቁምስናዎች በልዩ መልክ ለርዕሰ ሊቀነ ጸሎት እና የምስጋና ለእሳቸውም የማቅረቢያ ጸሎት እየተደረገ ያለበት ሁኔታ ነው። እንግዲህ ቀጣይ ሁኔታዎቹ እስኪታወቁ ጊዜ ድረስ ኦፊሻል የሆኑ የጸሎት ፕሮግራሞች ከዚህ በኋላ የሚሄዱት ሁኔታዎች እንዴት ይሆናሉ የሚለው ነገር እስኪገለጽ ጊዜ ድረስ በእንደዚህ አይነት መልኩ በጸጥታ በጸሎት መንፈስ ውስጥ ነው ነገሮች እየተከናወኑ ያሉት። እርስዎ ይህንን ዜና የት ሆነው ነበር የሰሙትና ምን አይነት ስሜት ነው የፈጠረቦት? እንግዲህ ጠዋት ነው ለመስዋዕተ ቅዳሴ በጊዜ የምንነሳበት ሰዓት ነው። ከዛ በኋላ ያለውን የሚዲያን ሁኔታ በምንመለከትበት ጊዜ እንግዲህ ከቫቲካን ነው በቀጥታ ይሄ ነገር የተላለፈው። እንደ አጋጣሚ ሆኖ ያለሁበት ሚዲያ ራሱ በቫቲካን ሚዲያ ላይ ስለሆነ የነገሩን እና የወሬውን ለመጠራጠር ያስቻለኝ ነገር አይደለም። ነገር ግን ያልጠበቅነው ነገር ነው። ምክንያቱም በትናንትና ሁለት ከእንግዲህ ምሳ ሰዓት አካባቢ ላይ በዚህ በፋሲካና የገና በዓል ሲከበር ርዕሰ ሊቃነ ጳጳሳት ከዚህም በፊት የነበሩትም ሁሉም እንደሚያደርጉት በቅዱስ ጴጥሮስ አደባባይ ለታደሙት ሰሞች ቡራኬ የሚሰጡበት ነው እና በትልቁ መስኮት በፊት ለፊት ባለው ወጥተው ይህንን ቡራኬ የሚሰጡበት ጊዜ ነው። እና ይመጣሉ ወይ ሳይመጡም እንዴት ነው ያለው ሁኔታ የሚል የህዝቡ መካከል በእያንዳንዳችን ልብ ውስጥ የነበረ ነገር ነበር። በትናንትና ዕለት ምክንያቱም ሐሙስ ዕለት የክሪዝማስ የጸሎታ ሐሙስ ቅዳሴ በምንለው ላይ ጳጳሳት ከካህናት ሆነው በሚያደርጉት ምስዋተ ቅዳሴ ላይ ስላልተገኙ ምናልባት በዚህ እንዴት ይሆናል የሚል ነበር። ነገር ግን ማናችንም ባልጠበቅነው ሁኔታ በመስኮት መጥተው እንግዲህ ያንን ቡራኬ ሰጥተዋል። በዚህም አላቆሙ ከዛም እንግዲህ በህዝቡ መሃል በየአደባባዩ እየዞሩ ቡራኬን ሲሰጡ ነበረ። በጣም በሚገርም ሁኔታ በትናንትናው ዕለት በእኔ አጠገባቸው ነበርኩ። በመኪናቸው በሚያልፉበት ጊዜ እና እዛ ጋ የነበረውን ነገር ያየሁት ነገር እዚህም ቤት ለነበሩት ካህናት ሁሉ መጥቼ ያየሁትን ነገር ሞር ምክንያቱም ታመው በነበረ ጊዜ በቅርበት ለመመልከት ምድሉ ስላልነበረን። ያንን አይተን ማታ ለዚህ እግዚአብሔርን አመስግነን በነበረበት ሁኔታ ማግስት ደግሞ ይህንን ነገር ስሰማ እኔም በግሌ ደንግጫ፣ ያለው ወው የሚያስደነግጥ ነው። ለሁላችንም መሪር የሆነ ሀዘን አይኖረንም። መንፈሳዊ አባት ናቸው። በምድር ላይ ያገለገሉትና በዛ ሁኔታ ያመሰገኑት አምላክ እንደሚያከብራቸው እናምናለን። የእግዚአብሔርን የቅድስና መንገድ ለህዝብ ሲያሳዩ የነበሩ አባት ስለሆኑ የአቡነ ፍራንሲስ አበርክቶ አገልግሎት እንዴት ይታወሳል? እንግዲህ አንድ መረዳት ያለብን ከመነሻው እንግዲህ በአርጀንቲናዊ ናቸው። የቦነስ አይረስ ርሰ ሊቃነ ጳጳሳት የነበሩ በዚህ በጵጵስና ሂደት ታሪክ ውስጥ በቤተክርስቲያን ታሪክ ውስጥ የመጀመሪያው አንድ ከማህበራቸው ጀስዊት ኢየሱሳዊያን ማህበር ናቸው። ከዛ የመጀመሪያው ወደ ርሰ ሊቃነ ጳጳስነት የመጡ ናቸው። ከዛም ውጭ ደግሞ ከላቲን አሜሪካ በአጠቃላይ የመጀመሪያው እንደውም ከአውሮፓ ውጪ ከአውሮፓ ውጪ ካሉ ሀገራት የመጀመሪያው ርዕሰ ሊቃነ ጳጳሳት ናቸው። ለየት የሚያደርጋቸው ነገር እንግዲህ በወቅቱ በነበረው በሀገራቸው በነበረው በፖለቲካ ሁኔታም በግልጽ ኢፍትሃዊነትን ሲቃወሙ የነበሩ ናቸው። በትህትናቸው የሚታወቁ ናቸው። ገና የቦነስ አይረስ ሊቀ ጳጳስ የአርጀንቲና ሊቀ ጳጳስ በነበሩበት ጊዜ በትህትና የሚታወቁ በህዝብ መጓጓዣ ቦታዎች ላይ ይጓዙ የነበሩ ከሰዎች ጋር ራሳቸውን አይደንቲፋይ የሚያደርጉ በማህበረሰቡ ውስጥ ሆነው ማህበረሰቡን የሚያገለግሉ አባት ነበሩ። አስቀድመው ከጵጵስና ከተመረጡም በኋላ አፖስቶሊክ ፓላስ የሚባል በዚህ በቫቲካን ውስጥ ያለ ጳጳሳት የሚኖሩበት ስፍራ አለ እና ያንን ስፍራ ለቀው ርዕሰ ሊቀነ ጳጳስ ቢሆኑም ካህን ናቸው እና ማገልገልን ያለብኝ ብለው ቅድስት ማርታ በሚባል በዚህ በሌላኛው ሳይድ በኩል ባለው በቫቲካን ክፍል ላይ በአንዲት ክፍል ውስጥ የሚኖሩ ናቸው። ጳጳሳዊ ጉዞን በሚያደርጉበት ጊዜ አንዳንድ ቅርብ ቦታዎች ለመንቀሳቀስ ሲጠቀሙ የነበሩትበትን ሄሊኮፕተር እዚህ ግቢ ውስጥ ሆኖ ነበር የሚጠብቃቸው። ነገር ግን በትንሽ መኪና አጓዝ አለው ብለው የሚጠቀሙባት መኪናን በጣም ትንሽ የመኪና ነች። በነገራችን ላይ እሱን ባምቢኖ ጀሱ የሚባል እዚህ በቫቲካን አጠገብ የሚገኝ የህፃናት ሆስፒታል አለ ለዛ ለአምቡላንስነት እንዲያገለግል የሰጡበት ሁኔታዎች እነዚህ የመጀመሪያ ሞመንቶች ናቸው። ከዚህ ውጪ በተለይ በሱዳን የነበረውን አለመረጋጋት ሁኔታ ተመልክተው መሪዎችን እዚህ ቅድስት ማርታ በሚባል የራሳቸው የግል ቤተጸሎታቸው ውስጥ ጠርተው እንዲታረቁ ምን እንዲሉ እግራቸው ላይ ወድቀው የሰገዱበት ሁኔታ ሌላ ከእሳቸው ጋር ተያይዞ አብሮ የሚነሳ የዚህ የፍጥረትን የስነ ምህዳርን እና ኢኮሎጂን በሚመለከት እናት ምድር እያሉ ነው የሚጠሯት። እናት ትጠራለች። ከዛም ጎን ለጎን ደግሞ አገር መሪዎችን በተለይ የፍትሐዊነትን የሚፈጽሙ አላግባብ የሆኑ ጦርነቶች በሚነሱበት ጊዜ በግልጽ የሚያወግዙ አባት ነበሩ። ባላቸው ሁኔታ በጣም ትሁት፣ በጣም ሲምፕል እኛም እዚህ ግቢ ውስጥ እንኳን በምናልፍበት ምን በምንል ጊዜ እሳቸውም ከቢሮውም ከተለያየ ቦታ በሚመለሱበት ጊዜ ከዚህ በፊት ሰዎች ያው አክብሮትም እንዳንንቀሳቀስ እንትን እንድንል እነሱ እስኪያልፉ ቆመን እንጠብቅ ነበረ። እና በእሳቸው ጊዜ በእኔ ምክንያት ማንም እንዲቆም አይፈልግም በማለት በቤታቸው ውስጥ ራሱ የሚያደርጉትን ትሕትና በቤታቸው ውስጥ የሚያደርጉትን ነገር ያንን ያመኑበትን የትሕትናን ነገር ወደ ዓለም ይዘው የመጡ መሪ ናቸው። ከምንም በላይ የክርስቶስ ፍቅር ሁሉንም ይቀይራል የሚለው ትምህርታቸው ነው። ሁሉም ለእግዚአብሔር ምሕረት ተጠርቷል እና ሁሉም ደግሞ ወደዚህ ወደ ክርስቶስ ፍቅር በንስሐ ከተመለሰ ሁላችንም በጋራ መንግስተ ሰማይ እንኖርሳለን የሚለው ትምህርታቸው ተጠቃሽ ይገባል እላለሁ። አድማጮች ከዚህ ዘገባ በፊት ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። በጋርድነት እስከ ጵጵስና የዘለቀውን የሮማው ሊቀ ጳጳስ ፍራንሲስ አስገራሚ የህይወት መስመር ቀጥሎ እንሰማለን።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 ቤንዞ እግር ኳስ ክለብ ደጋፊ ነበሩ። ታንጎ ዳንስ ነፍሳቸው ነበር። ድሮ ክፉኛ ሳምባ ታመውም ነበር፤ ከሞት ነው የተረፉት። ይሄ ሳምባ በሽታ ታዲያ ሕይወታቸውን ሙሉ ሲከተላቸውን የኖረው ይኖረው ያኔው ጎረምሳ ጆርጅ ማሪዮ በርጎግሊዮ በአንድ ወቅት የምሽት ክበብ አሳላፊ ሆነውም ሰርተዋል። ይሄ በጣም አስደናቂ ነገር ነው። ስራቸውም ቡና ቤት በር ላይ ማስተናበርና ክበቡን ማጽዳት ይጨምር ነበር። ከዚያ በኋላ በኬሚስትሪ ባለሙያነት ተመረቁ። በአንድ ፋብሪካ ውስጥ ከዝነኛዋ ባዮኬሚስት ኤስቴር ባሌስትሮሊ ጋር ሰርተዋል። ይቺ ሴት የአርጀንቲናን ወታደራዊ አገዛዝ በመቃወም ትታወቃለች። በኋላ ብዙ ስቃይ ደርሶባት ተገድላለች። አስክሬኗ ደብዛው አልተገኘም። ከዚህ በኋላ በርጎግሊዮ ሊቀጳጳስ ፍራንሲስ ማለት ናቸው ኢየሱሳዊ ሆኑ።

ከድሮም ጀምሮ ህይወትን ቀለል አድርገው የሚመለከቱ ሰው ነበሩ። ገና ወደ ጵጵስናው ሲመጡ ጀምሮ ነገሮችን በተለየ መልኩ እንዲተገበሩ ይሹ ነበር። ለምሳሌ ጵጵስና ሲቀበሉ በመንበር ላይ ቁጭ ብሎ ከመቀበል ይልቅ ቆመው ነው የተቀበሉት። ይህ የተለመደ አልነበረም። በአውሮፓውያኑ ኅዳር 13 2013 ሊቀ ጳጳስ ፍራንሲስ በቅዱስ ጴጥሮስ የቫቲካን ሰገነት ብቅ ብለው ታዩ። ቀለል ያለ ነጭ መጎናጸፊያ ለብሰው ነበር። ያኔ ለጵጵስና የመረጡት ስም በክፍለ ዘመን ሰባኪና የእንሰሳት ወዳጅ የነበሩትን የቅዱስ ፍራንሲስ አሲሲሲን ስም ነበር። ማርጎሪዮ ሊቃነ ጳጳስ ፍራንሲስ ተብለው ተቀቡ። ሽብርቅርቅ ሽርቅርቅ፣ ከልክ ያለፈ ድግስ ምቾት አይሰጣቸውም። ሰው ሰው የሚል ነገር ይመርጣሉ። ወደ ነዳያን ወደ ድሆች ይቀርባሉ። ለምሳሌ ቫቲካን ለጳጳሳት የምታቀርበውን ውድ ሊሙዚን ፊትነስ ተውታል። እሳቸው ሌሎች ካርዲናሎችን በሚያመላልሰው የህዝብ አውቶብስ መሳፈርን መርጠዋል። በዚህ ቀለል ያለ የህይወት ዘይቤያቸው ከ1 ነጥብ 2 ቢሊዮን ለሚልቁ ምእመናኖቻቸው ትልቅ ምሳሌ ለመሆን ሞክረዋል። እሳቸውም በአንድ ወቅት እንዲህ ብለዋል፣ ለድሆች የምትቆም ኩርምት ያለች ቤተ ክርስቲያን እንዴት እንደምትማርከኝ ተወዳጅ የሆኑትን ያህል ታዲያ ነቀፌታ ማላጣቸውም። ለተመሳሳይ ጾታ አፍቃሪያን ርኅራሄን አሳይተዋል ሲባሉ ይወቀሳሉ። በታሪካቸው ጥቁር ጠባሳ ተብሎ የሚነሳው ደግሞ አርጀንቲና ካርዲናል ሳሉ ለወታደራዊ መንግስት አጎብድደዋል የሚለው ክስ ነው። በተለይ በወታደራዊ አገዛዝ ታፍነው ለተወሰዱና ና ብዙ ስቃይ ላሳለፉ ሁለት ቀሳውስት የፍራንሲስ እጅ አለበት እየተባሉ